የመጽሐፍ ዋንጫ ነው። ኧረ መጽሐፍም ተከፋፈሉ። እሺ ይሄ ራሴ ሻምፒዮናነት መጽሐፍ ነው። አዎ በጣም ምርጥ ነው። አንባስ ነብት። እሺ ዋንጫ፣ አንደኛው ዙር እንግዲህ ኮከብም ሆኗል። እሺ አሁን ቶሎ በሉና ወደዛ እንሄዳለን። እዛ ጋር ቶሎ በሉና በጣም ድንቁ ዋንጫ ነው። ይዛቸው የገባችሁት በነገራችሁ ላይ ያኔ ኩይናና ካፕ የበላችሁትን ዋንጫ እኮ ማምጣት ነበረባቸውን። ጋሽ የድሮውን ዋንጫዎች እኮ ወደ ስንት ዋንጫ ነው እናንተ ጋር ተሰብስቦ የገባው? ጠቁረናል። ግን ታዲያ ዋናው ሰው አይደል? ምን ሆነ ነው አቤል? አዎ በጣም ምርጥ ነው። በጣም ደግሞ ደመቃችሁበት። ማሊያው እየተቀረጸ ነው፣ በቪዲዮም ጭምር ነው። አትራቁ፣ ኑ እዚህ ጋር። ወይ ጌች፣ ሌላ ጌች አለ ለካ። እሺ። አይ ማር አምርም ጥላላ አምርም። እሺ፣ እሺ። ጥሩ ነው፣ ደስ ይላል። እንኳን ደስ ያላቸው። እሽ፣ ተስተካከሉ። ምርጥ ፎቶ እንፈልጋለን። እንግዲህ ደስታችሁን ቤት ቤት ትጫወታላችሁ። ልጆች ይገርማል። ደግሞ ልክክን ያለላችሁ ስሪ ኤክስ ነው ይሄ እኮ። በአጋጣሚ ነጸብራቅ። ወይኔ ወይኔ፣ አቤልዬ ገደልኩሽ። እሺ፣ ግባ አዎ ኑ፣ እዛ ጋር መራቸዋለሁ። ኑ ታዬ፣ እንዴት ነበረ ቫይቡ? እንዴት ነው አሁንም? ስሜት እስቲ ንገረን። በጣም ደስ ብሎኛል፣ ምክንያቱም የመጀመሪያ ጨዋታ። እስካሁን ቁጭቱ አለብን ማለት ነው ያጣችሁ፣ ምክንያቱም የመብላት ችሎታ ነበርና እንዳየሁ ደግሞ እኛ ልጆች፣ ትንሽ ቀሩባችሁም፣ ባለፈውም ዛሬም ቀሩብን፣ ግን እንደዛም ሆኖ ዋንጫውን ይሄው አነሳ። እሺ ሳር ውስጥ ባካቸው አትሂዱ፣ በዚህ ነበር የሚኬደው። ይሁን

ተከፋፈላችሁ፣ መጽሐፋችሁ ነው። እስቲ አንብቡት። በጣም ድንቅ ድንቅ መጽሐፍ ነው። ድንቅ ነው። እሺ እሺ። ይደፋ ጸበል ነው መጽሐፉ። ምንም አይሆንም መጽሐፉ። አዎ ይደፋ አይበላሽም። እናመሰግናለን። እሺ፣ ሰላም ሀሳብ የሚሰጡን ሰዎች አላችሁ። በውድድሩ ላይ ሀሳብ የምሰጥህ፣ እስቲ አቡበከር፣ እስከ ዛሬ አፍህ ተከፍቶ አያውቅም። እስቲ ክፈት አፍህን። ዛሬ እንዴት ነበረ ጫዋታው? አሪፍ ነበረ። ያው በመጨረሻ አሳክተነዋል። እሺ፣ ብዙ ለፍተናል እዚህ ለመድረስ። ዋንጫው ይገባናል ባይ ነኝ። በጣም ጥሩ፣ አመሰግናለሁ። እሺ፣ እግዚአብሔር፣ ስለ 19ኛው ዙር እንዴት ነው ዝግጅቱ? በጣም ደግሞ አሁን ምርጦ ሆኖላችኋል። አግሪጌት ነው፣ ደርሶ መልስ፣ ደርሶ መልስ፣ ደርሶ መልስ ነው። አሪፍ ነው። ግን ያው አዲስ ሰውም ለመጨመር እስኪ ያስበናል ቡድን አሰውም አዎ፣ ጠንከር በለን ለመምጣት እንሞክራለን። 19ኛው ኦልሬዲ አክሰፕት ተደርጋቸዋል ገብታችኋል። ሦስት ሺህ ብቻ ነው የሚቀርባቸው። አዎ፣ እንኳን ደስ ያላችሁ። እሺ፣ እናመሰግናለን። እሺ፣ እንግዲህ ቻው ቻው ቻው ሁላችሁ።